ድኒ ልምከራት መጨረሻ ላይ እንደው ሰድቤ ሰድቤ ሰድቤ ሰድቤ አሳብጄ፣ አሁን ወደ ምክር ኩል ገባል። እናንቺ አውሬ እንዳውጣ አድበሽ ተቀመጪ፣ አሽሙር ባወራሽበት እየቆፈርኩ ጉርጓል ውስጥ ነው ምከትሽን። የቤታ እኔ ልሽ እንደማንም አይደለው፣ እንደማን ጉርጓል ውስጥ ነው ቆፍሬ የምቀብርሽ። የፊንገር ፊት ፌድ አድርጓል ዲ አይዶን ምን ሆነ ላይያችሁ? እኔ እኮ አልኳችሁ እኮ ስኳር በወረቀት ምን በወረቀት እንዳታደርግ ባለ ሱቅ ስኳሩን ትቀምሰዋለች በላስቲክ ቋጥር ስጣት እየተባለ ባለብን በሳትኮ ሳይቱ ይብለ ወጣኮ። አፏን ስትከፍት ነው እኮ የምናውቃት። በእርግጠኝነት አታፍርም። የቤት እታድሜ እኮ እያኔ ልትል ትችላለች። እሷ እኮ አታፍርም እኮ መጎርጎር ከጀመረሽ፣ አዎ የኔ እድሜ ይሆንሻል። መጎርጎር ከተጀመረ ጎርጓሪ ደግሞ ምን አለች ዲቦራ? አለቻት ልክ እኔ የሆነን ሰው ጠቅ እንዳደረግኩት እ ዲቦራ ኮ እንዳንቺ እኮ አልጨሰችም ዲቦራ ኮ ሳምሪ ስትናገራት ኮ አንዴ ስለመለሰች ላል ነው ሳምሪ ባለጊዜ ነኝ ባለምን ነኝ ብላኮ ነው ፌንት እስክትሰራ ያወጣችሁ አንቺ፣ እኔን እኮ ምንም አያደረግሽ ነገር የለም። ቆንጆ ስም ነው ያሰጠውሽ ቆንጆ ስም ፈንጋሪ ፈርፋ ፈንጋሪ ጎርጓሪ ተብለሽ በአንቺ ቤት ላይ ሰርጀሪ ብለሽ ስም ልታሰጭ እንዳንቺ አይነት ደንቆሮ ብሎክ የተደረገው እንዲ በቃ ሲ የሚጣ ላይ ሊል ይችላል። መስካሪዎቼን ግን አይሻ ቤት ራስሽ ሁሉ ራስሽ ሁሉ በራስሽ ነው። ጭንቅላትሽ የተኮረኮመው ራስሽ ሁሉ ቤታዬ ሰውነቷ እንደው እንዲ በሶስት አራት በለስብ ሰፋ አርገሽ ያደነቅሹ ነው። መስካሪ አየሻ እንደ ቤታ እናቃታለን። ከአይዲ ጀምሮ ከድሮ ጀምሮ ሰውነቷ ይታወቃል። ስሜን ለማጥፋት ሄድሽበት፣ ስም ለማሰጠት ሄድሽበት፣ አልተሳካልሽም። እኔ ግን ፈጋሪ መሆንሽን በአደባባይ እየፈነገርሽ ይህ ሁሉ ህዝብ እኮ ሰከሽው እኮ ከቴቴ ጋር ሆነሽ፣ ተይ ተይ፣ ቪዲዮ እናወጣለን ስትሰሪ ያለበትን ተይ ተይ፣ ከሆስፒታል ስትወጭ ፎቶ አለን። ለምን አባታችሁ አልፖስታችሁትም? የሰው ስም ለማጥፋት ሰውን ለመጣል ሄድሽበት፣ እግዚአብሔር ራሱ ቀጣሽ። ይህንን ነው የምነግርሽ። ነገም ስሜን ጥሪ አሳይሻለሁ። አራት ነጥብ ዘግቻለሁ። ያንቺን አሁን ጨርሰናል። ቀጣይ ጉቺ፣ ቀጣይ ጉቺ ናት። ጉቺ ጉቺ ምንድን ነው የምታጨሹ? ጉቺ እንደምንጠይቅሽ ጉቺ ምንድን ነው የምታጨሹ? ከነ ግንዱ ነው ወይ የምታጨሹ? ጉቺ እግዚኦ። ሳህሊነ ለቅድስትንን ያልኩትኝ የጉቺን ደግሞ? ትናንትና ጉችዬ ረሳሹን አብረን ስንጫወት ስንጠጣ ቡና ስንስቅ፣ ነገር መጣ። ራሰሽ አይደለሽ እንዴ? በቃ ውጡ ውጡ፣ እነሱ ያውሩበት ብለ ሳሪና መማርን ያስወጣሻቸው። ጉቺ ጉቺ፣ ሶስት ቀን እኔ መጥቼ እኮ ጓደኛ የመክረሽ ነበር። ሶስት ቀን ተኝ ብዬሽ እኮ ነበር። ተኝ እንቅልፍ ካልተተኛ እንዲህ ነው የሚያደርገው። እኔን ሁሉ በወንድ ልትጠሪኝ ትችያለሽ። ጉቺ፣ ከዚህ በኋላ አንተ ቤታ እንዳትዪ ነው የምፈራው ጉቺ ሶስት ቀን ሙሉ ስትቀጣቀጭ ነበረ። ማሪ አዲስን ሜሮንን ካልተቀጣቀጥሹ ሶስት ቀን እኔም እንዳንቺ ነበርኩኝ። ከሶስት ሰው ጋር ስቀጣቀጥ አባቴ አይደለህም አንተ አባቴ፣ ፊታችን ጸይም ሆነ እንጂ አንድ አይነት ሰው አይደለንም፣ እያልኩሉ ይደናቆርብ ነበር። እንቅልፍ አለመተኛ ንጉች እዬ፣ ማታ እኮ አብረን ተቀምጠን ኔ ፍቅር ውጡ ውጡ ብለሽ ነበርኩ። ውጡ ጌታ ወይ አባቴ ወይ ውጡ እኮ ብላል ነበርኩ። ታስታውሳላችሁ። ውጡ ውጡ ውጡ፣ እነሱ ያውሩበት፣ በቃ ሳሪዬ መማርዬ ውጡ እኮ ብለሽ ነበር። ማሬ ዛሬ መጣሽ ደግሞ መማርና ሳሪ ላለመነካካት ወጣችሁ ብለሽ አልሻቸው። ጉቺ ረስተሽዋል። ሼር አርጉልኝ ለጉቺ ሼር አርጉልኝ ለጉቺ መድኃኔዓለም ሼር አርጉልኝ። እንዴ ምንድን ነው ጉቺ የምታጨሰው ከነግንዱ ነው እንዴ? ሀገሬ ልጅ፣ ቆይ እኔ እግዚአብሔር ነኝ ወይ? ወይ አላወቀች ይሆናል። ቆይ ኧረ የሆነ ሪከርድ ላይ አለች እኮ ማሮች አልሰማችሁ? ውጡ ውጡ እኮ አለች። ውጡ ውጡ ውጡ ሳሪዬ ውጪ መማር ውጪ። ኦ ምን ብላ ምን ብላ? እስኪ ንገሩኝ እስኪ ንገሩኝ፣ ኧረ ንገሩኝ። ደግሞ ወሬ ንገሪኛ ቁጭ ብለሽ አይ እስኪ ንገሪኝ። ጋይስ ሌላ ወሬ መጣ። ቆይ ቤት ከላይ ጻፍሽልኝ በቴሌግራም ሳሪናት፣ እንዴ ቀድማ አይነካችሁ። ቆይ ማሮቼ፣ ቆይ ማሮቼ፣ ቆይ ማሮቼ ላጣራ፣ ላጣራ። እንዴ ቆይ እንዴ ማሮቼ፣ እንደዛ ነው እንዴ? አለ ነገር አለ እንዳልወጣ

ሶሻል ሚዲያ ላይ ያለነው ሰዎች ሁላችን በህዝቦች ማለት ነው፣ ማረጋጋት ነው ያለብ። ምክንያቱም ወደ ሌላ ነገር ሳይገባ ማረጋጋት አለብን። እነሱም እንደዚህ ወጥተው እንዳልሱ ትክክለኛ ሰው ቤት ገብተው በመረጃና በማስረጃ ገብተው የቀረ እንዲባባሉ ቤተሰብ ድረስ የሚያደርስ ነገር የለም። ምንም አላደረጉም። ምን እናትና አባት ቄጣ ሸጠ ወይም ልትኖር እናት ምንም ነገር አላ እናንተ ሰብ ወይ እኔ ባጠፍ ይሁን ሁሉ ደቂቃ ዳምት ነው ላካችሁልኝ። ትግስት ኖረኝ ትግስት ኖረኝ። ትናንትና ኮ ተሳስቼ እኮ ነው። ይሁን ላሰው ሲሰድበኝ ትግስቴ መቻለ መቻል ብሉኝ አልኳችሁ። እኔ ኮ ለማዳመት እኮ አልችልም። የመሰደብ አቅም አለኝ አጥንቴ ይችላል። ሁሉ እግዚኦ ላኪዋ አሳልፍልኝ። ማሪ አሳልፍልኝና ቦታው ላይ ስጭኝ፣ ቦታው ላይ ስጭኝ። ሳሊ ነለ ቅድስት ስድስት ደቂቃ ሙሉ ላዳ እግዚኦ እግዚኦ እግዚኦ እግዚኦ እግዚኦ እግዚኦ አልችልም አርጌ ትናንትና ተሳስቼ ነው መቻል በሉኝ አልኩት አልችልም አልችልም ቦታዋ ላይ የላክሽልኝ ልጅ ቦታዋ ላይ ቁርጥ አርገሻት ፓርቷ ላይ አሽሙሯ ላይ ቁርጥ አርገሽ ላክልኝ ማርጌ ሌላ ወሬ በዚህ መሀል አሁን ስንት ሰው ይቀጠቀጣል በዚህ መሀል አሁን ስድ ይኸው ፍሩቶች አያቸው ሁሌ ፍሩት ስበላ የሚመጡ ጉዶች አሉ ዝም ያቺ ፓርት ላይ ቆርጠሽ ነው ዲቦራ ገብታለሽ በሉኝና እንዲያው እንዳልጮ በመድሀኒዓለም ዲቦራ ገብታለች፣ ጋይስ ዲቦራ ገብታለች፣ ንገሩ። ዲቦራ ልታሳብደኝ ነው ጋይስ፣ ማርያም ነው ምላችሁ። እያወራዋት እያወራዋት፣ እኔ እኮ ቀለብ ትሰፍርልኝ ዲቦራ ምን አለ ከሚሰጣት አንበሳሌ፣ እንቅልፍ እኮ ማስተኛት እኮ ነኝ። ግን መቤቴ፣ አስተኝቻት አስተኝቻት። ዲቦራ አንቺ ሾካካ ሾካካ፣ የማስተኛሽን አንድ አንበሳ ላኪ፣ አንድ አንበሳ ላኪ። ከዚህ በኋላ አላስተኛሽም እንደፈለግሽ ሄደሽ አንድ ጎረምሳሽ አስተኛሽ። አስተኝቻት አስተኝቻት፣ ስልኩ ተከፍቶ እኔ ቤት ታህትሽ፣ ፍቅሬ እንዴት ነሽ? እኔ ቤት ታህታችሁ እለፈልፋለሁ እለፈልፋለሁ እለፈልፋለሁ። መጨረሻ ላይ እግዚአብሔር ይስጣት እህቷ አንስታ፣ እኔና እህቷ ስድስት ሰዓት አውርተን ዘጋ ነው። እሷ ተኝታ ትብላለች፣ ነፍሷን አታውቅም። እያወራችኋት ሰላሳ ደቂቃ ሙሉ ቀጥታ አውርታ አታውቅም በህይወቷ። ለጥ ነው የምትለው ቆርጦው ልኮልኛል መሰለኝ፣ የኔ ወንድም። አንቺ ዲቦራ ርብቄ እኮ አወራችን እኮ ተኝተሽ አምላከን። እኔና ርብቄ እስ ልብስ እስክቀይር እስክቀባባ፣ ጸጉሬን እስካበጥር፣ ምን እስከምን እኔና ርብቄ አወራል? አንቺ ተኝተሽ እያንኮራፋሽ፣ እኔ መሮኛል። ያንቺ ነገር እግዚአብሔር መሮኛል ለሞት በዚህ በዚህ ጊዜ ያለ ማስረጃ ያለ መረጃ ኔቨር ኤቨር ምንም ልታረጊ አትችል። ይህንን ደግሞ እኛ ከባቢዋ መልሰን መማር አለብን እንደ ትልቅነት መማር አለብን። እን እንዴት በአግባቡ እንደምትመራ እንዴት መረጃ እና ማስረጃ እንደምታስቀርብ እንዴት ያለ መረጃ ሰው አንተን ያመጣት ሲሞክር እንዴት ለስነስርዓት ቤቷን እንደምታስተካክል ጎበዝና ታውቅበታለች። ስለዚህ እንደዚህ አይነት ነገር አሽሙር ያወራችሁ የቱ ጋር ታዲያ? ሳሪ ቆይ አሽሙሬ ነው እኔ እናሽሙራለሁ። አሽሙር ማለት ወገኖዬ ስለ አሽሙር ማወቅ ከፈለጋችሁ ስለ ፊንገር ማየት ነው። አሽሙር በሙሉ ያለው ፊንገር ጋር ነው። ማርያምን እኔ ይሄን አሽሙር አለኝ። ጉጪ ተሳስተሻል፣ አሁን እሄድብሻለሁ። ጉጪዬ ተሳስተሻል። ጉጪ አንደኛ ደረጃ ጉጪዬ ነው። ቆይ ብታየው፣ ቆይ ብዙ ነው። መሲ ለምን ኮመንት ተዘጋ እያለችው ቆይ ነገር ይገንብኛል፣ ኮሽ ለማንኛውም ይሁን ይሁን ይሁን፣ ለአንድ ሳምንት ነው ይሁን። አም እንዳውም አንሞትም እንሄድበታለን። ጉቺ፣ በመጀመሪያ ደረጃ ማሬ አንቺን አልተናገረች፣ እንዳው አሽሙር እንኳን ቢሆን ሳርዬ መሲ የተናገረች መሲ ደግሞ፣ ሰዓት ናት ለሰዓት ናት፣ ላወላ ላወላ እያለች እየደበደበ ጠረጴዛ ወታ በደንብ አድርጋ ትመልሳለች። መሲ መሲ፣ አዎ እኔም ቅር ብሎኛል እኔም ቅር ብሎኛል ኮመንቱ በመዘጋቱ ኮመንት ሲዘጋ እንደማልወድ ታውቃላችሁ ፍታዊ አልነበረም ቤቷ የመሲ ቤት ፍታዊ አልነበረም እውነት ለመናገር እኔ ከገዝት እየተባረርኩኝ ሀሳብ እንዳንሰጥ የእሷ ተወካዮች የሳምሬ ተወካዮች ተቀምጠው እኔ ዜድ እኔ ዜድ እያባረሩን ነበር እንዳንተነፍስ ተደርጎ ነበር ማህበረሰብ ውስጥ ቢሆን የእናንተን ችግር የሚያዳምጥ ይህ ማህበረሰብ አይደል እንዴ በደላችን የሚያዳምጥ ይሄ ማህበረሰብ አይደለ እንዴ? ፍርድ የሚሰጠው ይሄ ማህበረሰብ አይደለ? ጥርቅም አድርጋችሁ ጠንቅራችሁ በ14 ሺህ ሰው መሀል እኔ ቤታ ለሶስት ለሶስት ተደራርበው በ26 ሺህ ሰው መሀል እቴቴ ቤት ስወገር ኮመንት ክፍት ነበረ። ኮመንት ክፍት ነበር። አጥንቴ እስኪንቋቋ ድረስ አጥንቴ እስኪንቋቋ ድረስ 26 ሺህ ነው፣ ሀያ 23 ሺህ ሰው መሀል አይዞሽ ያለኝ ወገን የለም፣ ስረገጥ ነበረ። መሲ ተሳስተሻል። ትክክልላት ሳር ትክክልላት። በዚህ ይቀበላሉ። እኔም ስንት የተወጥቻሉ ተንቅ ያለው በአንቺ ቤት ሙድር ሬተሮችን ስርዓት የላቸውም። ሰው በቤት ሲመጣ የእኔ ሞዴሬተሮች ማስገቢያና ማስወጫ የላቸው አንድ ሰው ነው ምናምን ያለው ማስገባት አይጭሩ ማስወጣት። እኔ ይሄኔ ቤት ነው፣ የእኔ ላይቭ ነው። ወዳቸዋለ ሞዴሬተሮች፣ ክብራለ ነነሱ ሚዩት ማድረግ ካለባቸው ያደርጋሉ። ማንንም እየወጡ አያስወጡም አያስገቡም። መሲ በዚህ ተሳስተሻል። አንድ ሁለተኛ ነገር ደግሞ ሳምሪ መሲን ነው ተወካይ ያደረገችው፣ በሄደችበት ቦታ ሁሉ መሲን አስገቡ፣ መሲን አስገቡ ነው የምትለው። መሲ በዚህ ተሳስተሻል። እኔም ማርያምን ደብሮኛል፣ ግን በቃ አላረን ይሄ ትንሹን ነገር እንኳን እንለፍ በሚለው ጉቺ፣ ታዲያ ሳርዬ እኮ የተናገረችው እኮ መሲን ነው። መሲ እንዲያው ለመልስ አንሳ ነው መሲ ለመልስ አንሳ ነው ወይ? ጉቺ ጉቺ ተሳስተሻል። ማርያም ተሳስተሽ ለምን ራስሽ ነሽ ውጡ ያልሻቸው ራስሽ ነሽ ውጡ ያልሻቸው ዲቦራ ቤት መተሽ ራስሽ ውጡ እንውጣ እነሱ ብታውሩ ብለሽ መማር ውጪ፣ ሳርዬ ውጭ ብለሽ ያስወጣሽ አንቺ ነሽ። ጉቺ ጉቺ ታይ ሰው ተናጋሪ ስለሆነን አፍ ስላለን ምላስ ስላለን ለኪ ይደብራል። እንትና አፋላት እኔ ጉጂ በዚህ አልቀበልሽም። በብዙ ነገር እንስማማለን። በዚች ነገር ግን እኔ አልቀበልሽም። ትክክል አልሰራሽም። አራሱ ራሳቸው ውጡ ብለናቸው እነሱ ያብሩ እንበላቸው መልሰው ደግሞ ትታችሁ መውጣት ይደብራል። ይደብራል ሲቀጥልም ሲጀመርም ደግሞ ማለት ነው። መሲ የሳምሪ ጓደኛ ስለሆነች ነው ቤቷን የከፈተችላት። በአካል ስለሚተዋወቁ ነው። ሁለት አይደለም። ትክክል አልሰራሽም። ንጉጭ ተይ አገሬ ይልጭ ደ ሰው ሰው እኔ አሁን በጣም የምጠላው በህይወቴ በህይወቴ የምጠላው ሰው ሳይነካችሁ አትድረሱ። እኔ ሁሌ ከዚህ ማህበረሰብ ጦርነቴ ሰው እኔ፣ ካለካችሁን አለካም፣ አለካም በቃ ሰው ላይ አልደርስም። ስትነኩኝ ነብር ነኝ፣ ያሳብደኛል። ሰው ጉቺም፣ ደግሞ በቃ ተይ፣ አልነካችሽም፣ ሳሪ አልጠራችሽም። ለመሲ ነው መልዕክቱ፣ የሰጠቻት መሲ ደግሞ አፋላት፣ ከአፍም አፋላት፣ ጭንቅላት ሆኑ ሁሉ እየነጨሽ መሲ፣ እየታወራለች። እንደ መሲ ተናጋሪ ናት። ማርያምን በደንብ አድርገህ ትመልሳለች፣ ተናጋሪ ናት፣ ትመልስ። ይተዋወቃሉ፣ ነገ ቢታረቁ፣ አንቺ ነሽ ጥግ ምትቀሪ። ይቅር እኔ እንደ እህት ነው ምነግርሽ። ጉቺ፣ ይደብራል። አመሰግናለሁ። አራት ነጥብ። እናንተ ደግሞ ጣፈንታ ትሉኛላችሁ፣ ተውኝ። ዲቦራ ትገቢያለሽ፣ መቼስ አስተኝቼሽ ተኝተሽ ተምስተሻል። ዲቦራ ትገቢያለሽ አለሽ። ዛሬ ዘሪ ለጎርጂስ ቲንክ ዩ ዲቦራ አለሽ። ፀጉሬ ያምርብኛል እንደዚህ። ማሮቼ እስኪ ነገር ምንም እኮ አስተያየት አልሰጣችሁኝም ወይስ ኮመንት እያዩ ያለም ፀጉሬ ያምራል እንደዚህ አስጠላኛ ፍሪዝ ፍሪዝ ባረግ፣ አንዲቷ ፍሪዙን ገዝታው መጣች። በረጅም ደሞ ሳረግ ደግሞ አንዲቷ ደግሞ ረጅሙን ገዝታ መጣ። ይንኛ ኮግራ ገባን እኮ እንዲህ አምራል። ቆይ ወሬ ደረሰኝ። ቆይ ቴሌግራሜንማ መቼ ቀን እንዳወቃችሁት እኔ እንጃ። ወሬ ሁሉ በዚህ ነው የምትልኩልኝ። ስሜን እስከምሰር የሰው ልጅ ሲያልፍ እንዲህ ተደርግ ያለው ሲል ማስረጃ ይዞ ይምጣል። ቤታችሁን ስትከፍቱ መጀመሪያ ማስረጃ ጠይቁ። ቤታችሁን የምትከፍቱ ሰዎች ደግሞ አቋም ይኖራችሁ። ልክ እንደ አቢባ አስተናግዱ። ቤታችሁን ስትከፍቱ ለአነጋገር ሥርዓት ያለውን ሰው በመረጃ እና በማስረጃ ማንንም ሰው ማንንም ሰው የማይነካ ሆኖ በዛ ላይ አስተናግዱ ቲፎዞና የግል ወ- የግል ነገራችሁን ይዛችሁ በየቦታው እየመጣችሁ ማንንም አታሰድም። ይህ የቤተሰብ ጉዳይ ነው። እኛም ነገ በዚህ ደረጃ እንገኛለን ማለትት። አሁንም ቢሆን ምን ስህተት የገባት? አሁንም ቢሆን ስህተቱን አላየሁም። ለምን መሲ ቤት የተደረገው ነገር፣ አንደኛ መሲ ምን ብያት ነበረ? በታይም አርግ ብያታለሁ። በታይም ቢደረግ አንደኛው ወርታ ስጨርስ አንደኛ ታወራለች። የተደራረቡ ማውራት ነው። ኮመንት ኦፍ ተደርጓል እኛ እየተባረርን ነበረ፣ ስድስት ስምንቴ እንደ ውሻ። እኔ ባይዘው ሰው ካስወጣኝ ማለት ነው ተመልሽ መግባት አልወድም። ዲቦራ ስኪዝ ዲቦራ ስለሆነች እናቴን ንሳኝ፣ ጓደኛዬ ስለሆነኝ ከጎኗ ልቁም ብዬ እንጂ እናቴን ንሳኝ፣ ሰው ቤት አንድ ሰው ከገዝት እንደዛ አድርጎ ካስወጣኝ አባቴ ሙ ተመልሽ መግባት አልፈልግም። ንቀት ነው የሚመስለኝ፣ የተናኩ በቃ ሁለተኛ ብዬ እርም ብዬ ነው የማወጣው። ግን ዲቦራ ስለሆነችብኝ ገባችሁ፣ አረለ ብቻዋን እንዳትሆን እዛ ጋር ላይ መጣች። ቢፍቱ ማን ቤዛ ሲደራረቡ ነው የገባሁትኝ አብሬያት ከጎኑ አልሆን ብዬ እና መሲ፣ ይሄ ስህተት ሰርተሻል ጥፋት ነው። ኮመንቶችስ ቢሆኑ መሲ፣ ኮመንቶችስ ቢሆኑ የት መሄጃ አላቸው? የት መሄ ማሮቼ፣ ይህን ቀሚስ ወዳችሁታል አንድ ቁጥር ጻፉት እንላችኋለን። አንድ ቁጥር ይጽፋሉ። ማሮቼ፣ ዛሬ ምን ተባለ ስለኔ ወሬ አምጥተው ይነግሩናል። አምሮብኛል፣ አምሮብሻል ሚሉት እነሱ ገንዘብ እርዳታ የሚፈልግ እስኪ አንድ ቁጥር እየጻፋችሁ ቃል ግቡ። ገዝት ላይ እነሱ ዋናው ጥብ ሶሬ ላይ የሚዘጋባቸው ኮመንት እነሱ አይሆንም። ጋይስ ይሄ ፌር አይደለም። መስይ እኔ ማርያምን እወድሻለሁ አከብርሻለሁ፣ ግን ይሄ ስህተት ነው። ለሁሉም ነገር ኮመንታተሮች ናቸው የሚጠየቁትኝ። ታፍኖ ሰው አስተያየት እንዳይሰጥ ሰው ሀሳቡን እንዳይሰጥ ስድብ ነው። ይሳደቡ አጥንታቸው አይታም ፍርድ አንድ ሰው እኔው ለምሳሌ፣ ሁሉም ማህበረሰብ ተነስቶ ጥላቻን ቢያሳየኝ ወይ ደግሞ ሁሉም ስተተኛነሽ ብለኝ ራሴን እጠይቃለሁ፣ ምን እያደረግኩ ነው ያለሁት። የሰው ልጅ በተፈጥሮ ግማሽ ፐርሰንት ሰው ይወደዋል። ግማሽ ሀምሳ ፐርሰንት ሰው የሚወድሻል፣ ሀምሳ ፐርሰንት የሚጠላሻል። ይህ ተፈጥሯዊ ነው። የሰው ልጅ ተፈጥሯዊ በቃ ሀምሳ ፐርሰንት ሰው ይወድሻል፣ ይጠላሻል፣ ያለ ነገር ነው። እኔም በሆን እንደዛ ነው። ማንወዳቸው ሰዎች አል ወዳ። ግን ሰው ሁሉ በአንዴ ግር ብሎ ከተነሳብሽ ግን ቁጭ ብለሽ ማሰብ አለብሽ። ምንድን ነው ጥፋቴ? ምንድን ነው ላስተውል እኔ እንደዛ ነው ሁን። ሰው ሁሉ ቢነሳብኝ ቢናወጥ፣ እግዚአብሔር አይነሳብኝ። ዋናው ነገር ሰው ሁሉ ቢነሳብኝ ግን ጥፋቴ ምንድነው? ምንድ ይሄ ነው ጥፋቴ። ይሄን ያስቀየማችሁ ይቅርታ አድርጉልኝ፣ ሶሪ ሶሪ ብዬ አልፏለሁ። ገባችሁ? ከህዝብ ነው አስተያየት የምታዩት። ስህተቷን ማየት አለባት። ሳምሪ የምትሆን ስህተቷን ማየት አለባት። ለምን መሲ ኮመንት ኦፍ እንዳረግሻ ቃሉ ለሳምሪ ነው። ቢከ ሳምሪ በየቤቱ በየገባችበት ቤት ሁሉ ኮመንት አጥፉልኝ፣ ኮመንት አጥፉልኝ ትናንተ እናማታም ኮመንት ካላጠፋችሁ ወጣለሁ አልመልስም ስትል ነበረ። ኮመንት አጥፉልኝ ለምን? ስራዋን ታውቀዋለች፣ ጥፋቷን ታውቀዋለች። ሰው እንዲፈርድባት የምለው ሰው ስህተቷን እንዲነግራት አልፈለገችም። ማድረግ የነበረብሽ የሰውን ሁሉ ስህተቷን ስታነብ ማንበብ አማርኛውን ክቻች ስህተቷን ስህተቷን ስታይ ስታይ ስታይ ስታይ ስታይ ስታይ ስታይ ያኔ ይገባታል። ለምንድን ነው የሰው ሁሉ የተነሳብኝ ስህተቷን ነው የምንነግራት። ኮመንት ግን እፍናርገሽ ከያሽገን ስህተቷን አታውቀውም። በየቤቱ ኮመንት ሲሆን ይሄ ትክክል አይደለም። እሺ መሲ እና እኔ እንትን አልባለችው ትክክል አይደለም። ጉቺ ደግሞ አንቺ ሁለቱ ጋር ማስማማት ነው እንጂ ያለብሽ ለአንዷ ሳሪዬንም ታውቂያታለሽ መሲንም ታውቂያታለሽ ለአንዷ ሳይዲዘሽ ሄደሽ መሲ ብቻ እኮ ናት ቤቷን የከፈተችው ምናምን ብለሽ አትናገሪ። አንቺ ራስሽ ነሽ። ቁጭ ብለን ተሰብስበን እኔ ራሴ ነኝ ውጡ ውጡ ውጡ ውጡ ብለን ያስወጣናቸው እኔም አንቺም ነን። እነሱ ያወሩ ሳርዬ፣ ውጪ መማር ውጪ ያልሻቸው እሷ ናቸው። እኔ ጉቺ፣ እንዴት ምኑን ከምኑ ሁለታችን አጭሰን እንደሆነ እንዳልናቸው አላቅም ብለናቸዋል። ግን ሁለታችን እና ጉቺዬ፣ ይህንን አስቢበት። እውነት ይደብራል። ሰው ሳይደርስብሽ ቤታ የኮመንታተር ነፃ አውጪ። እኔ እግዚአብሔርን ኮመንት እንዲዘጋ አልፈልግም። አትዝጉ። እኔም ብሰደብ ልሰደብ ዋጥ እያደረግኳትኝ መልስም ከኮመንት እየመለስኩ ቢሆን እኔ ኮመንት ሲዘጋ አልፈልግም። ኮመንት አትዝጉ። ለምን ሰው አስተያየት የልቡን ይስጥ እንደፈለገ ይናገር እና ይህንን ነው የምላችሁ። ጉቹ ይህንን አስተካክይ። ይደብራል፣ ይደብራል። አይ ጉቺ ይደብራል። ማርያምን ምንድን ነው የምትልኩብኝ? እኔ እኮ ቴሌግራም የመጭ ቀን ነው የሰጠኋችሁ። ቆይ ድሞ ፎቶ ታነሱኛላችሁ፣ ያምራል ናይ ጋይስ። ጉቺ ትክክል አልሰራችሁም። ሰው ያነካችሁን፣ ሰው አትንኩናት። ምን አባታችሁ ነው የምትሉት? ጌመረ ቆይ ይጫታል ጊዜ ዳልቻ ምን? እኔ ድንገርሽ ፊንገርዬ በዳልቻ ቤታና ሰምን ነው ዛሬ ደግሞ ቦርጭ ወጣች። በዳልቻ ቤታን ሰድባታለሁ፣ ምን እላታለሁ ብለሽ ከሆነ ራስሽን ነው የምታስፎግሪው። ለምን መሰለሽ? እዚህ ጋር ትመጭና በጣም መጥፎ ሰዎች የሚሳደቡ አይመጡኝም። ባለጌ ስድብት ያለሽ ምግብ ደሞ እንጀራ ቆርሰሽ የምትበዩ ደግሞ የእናትሽን እንትን ከቂጧ አላውጣ ምን ከሚል ሰው ጋር ነው አይጋጭም ይጋጫል። ይህንን አስብበት ነው። አይ እኔ ተሳደባ እኔ ቢሰድበኝ እንዳልቻል ቢሳደብ እኔ ላይ መመለስ አቅቶኝ አይደለም ግን ነምለው ባይዘዌ አንድ ልጅ ነህ እየደጋገም ከምትሳደበው ብቻን ጓደኛ እስኪ ጓደኛ ፈልጉለት። አንቺ ላም አንቺ ላም እያለ ነው፣ እስኪ አብራችሁ ተሳደበው፣ ብቻውን ከሚሳደብ ላም እኮ ባይዘዌ፣ ጥቅም አላት። የሰው ልጅ ከብት ተብሎ ሲሰደብ በጣም ነው የምናደደው። ሰው ልጅ ከብት ተብሎ አይሰደብም። እኔ እንዳውም ከብት ብዬ ሰደብኳችሁ ካላችሁ ተሳስቼ ነው ይቅርታ መልሱልኝ። ስድቡ ከብት ላም አይባልም እኮ ጥቅም አላችሁ። ላም አይጣታያትም ጥቅም አላት ወተት ትሰጣለች ምናም። ጥቅም አለኝ ጥቅም አለሽ እያልከኝ ነው። ከብት ስለተሰው ልጅ ስድብ እኮ አይደለም ። ቆዳው ጥቅም አለው፣ ስጋው ጥቅም አለው። እና ይህንን በግና ከብት ለመብላት አይደል እንደ ፊንገርዬ ዳይቦዬ ዶሮ የዶሮ ሰርች ቤቴ ጠራለውኝ ኪንግ በሉ ምን በሉ የምትለው አንድ ፍየል ለመግዛት አንድ ከብት ለመግዛት እኮኑ። ከብት ጥቅም አለው። ባይዘወይ ሰው ከብት ተብሎ አይሰደብም። ከብት ብላችሁ እንዳትሰድቡ በሕይወታችሁ የተሳሳታችሁ ሰውን ከብት ብላችሁ ሲሳደቡ እኔ ራሱ የሰደብኳችሁ ካላችሁ ስድቤ ይመልሱኝ። ጥቅም አለህ እያላችሁት ነው ጥቅም አለህ

ምን ብለው እንደጻፉልኝ እንገራችሁ። አባቴ አምላክ እንደ ማህበረሰብ በቃ አትረፍ የተባለ ማህበረሰብ ሀቢባ አሉ። ሀቢባ አርግዛለች። መንታ ወንድና ሴት ከሰጣት አንድ ሚሊዮን ብር ለድሀ ሰጣለሁ ብላለች። ይሄ ሌላኛው አጀንዳ ነው። ከሀቢባ ጋር ሙን ያነካኩኝ፣ የቀረችው እሷ ናት ብላለች። እንዲገይስ ቀይ አቡዬ አንቺ እኮ አራዳነሽ አቡዬ አቡዬ እኮ አራዳነሽ እኔ እናት ቀድመሽ መቼስ ቼክ አርገሻታል አቡዬ እኔ ማለት ወንድና ሴት አስበሽዋል እኔ ምለው አቡዬ ተይ ክፉ አታስቢኝ እኔ ቆንጆ አላለችም እንዴ ተራታነካኮኝ ብላለች አላለችም ይኸውላችሁ ከአፌ የሆነ ነገር ካስወጣችሁኝ በኋላ ኤዲት የማይደረግ ነገር የማልመልሰውን ነገር ከአፌ አስወጥታችሁኝ ተዉ ተዉ ተዉ ብላለች ብላለች። ማምነው ሰው ጻፈልኝ። ሀቡዬ ግን ልጅ ከፋብሪካ ነው እንዴ ሚወጣው? ሀቡዬ ሀቡዬ እኔ ማር መጀስ ይሁን እስኪ ክፉ አልናገር። ተይ ግን አቡ ተይ ግን መጫወቻ አታድርጊም፣ አናሳዝንሽም። ግን ፕራንክ ነው ብላች። ኦኬ ውሸት ነው። አላወራም አላወራም አላወራም። ልታነካኩ አላ አላወራም ጋይስ፣ ልታነካኩ ሙወላሙ ሳን ስንድባል ዞሮ ይመጣለ ይ እግዚአብሔር ስራ እናንተ ያችን ልጅ ተናገረች እንዴ? ያቺ ሊ ተናገረች እንደ ቆይ ቃጩ